አብይ፣ የአውራ ዶሮች ጩኸት የፀሐይን መውጣት አያስቀረውም ሲሉ አነጋጋሪ ሐሳብ ሰንዝረዋል። ጠቅላዩ ይህንን ያሉት የመስቀል በዓልን አስመልክተው ባስተላለፉት መልእክት ነው። በዚህም ተባለ በዚያም ፀሐይ ትወጣለች ሲሉም አክለዋል። ይህ በእንዲህ እንዳለ ሩሲያና ኢትዮጵያ የጋራ የኒውክሌር ኃይል ማመንጫ ለልማት ስምምነት መፈራረማቸውን አብይ አረጋግጠዋል። ቀዳሚው ዘገባችን ነው፣ ታደምጡታላችሁ። ጄኔራል አበባው ከሸዋና ወሎ ቀጠና ግምገማ በኋላ ወደ ጎጃም አቅንተዋል። የጦር ኃይሎች ምክትል ኤታማዦር ሹም ጄኔራል አበባው ታደሰ ከሰሞኑ ከፋኖ ታጣቂዎች ጋር የሚደረገውን ውጊያ ለመገምገም በአራቱም አማራ ክልል ቀጠናዎች እየተዘዋወሩ ነው። ከሰሞኑ የሸዋና የወሎ ቀጠናዎችን የግዳጅ አፈጻጸም ከገመገሙ በኋላ ፊታቸውን ወደ ጎንደርና ጎጃም ቀጠናዎች አዙረዋል። ወዲህ ደግሞ ጄኔራሉ ከሰሞኑ በገመገሙበት የወሎ ቀ ሳይጠና በመንግስት ኃይሎችና የፋኖ ታጣቂዎች መካከል ውጊያ እየተካሄደ መሆኑን የጀርመን ድምፅ ዘግቧል። አሁናዊ መረጃን ይዘናል። ታደምጡታላችሁ። ኢሰመኮ በክልሉ እየተፈጸመ ነው ያለውን የመብት ጥሰት በተመለከተ አንድ አስደንጋጭ መረጃን ይፋ አድርጓል። ተጠርጣሪዎች ሲታመሙ የሕክምና አገልግሎት እንደማያገኙ የገለጸው ኢሰመኮ ወደ ሕክምና መስጫ ማዕከላት ለመሄድ ለአጃቢ ፖሊስ ከ500 እስከ 1ሺ ብር እንዲከፍሉ ይገደዳሉ ሲል ሪፖርት አውጥቷል። ሌላኛው የዘገባችን አንድ አካል ነው፣ እንመለስበታለን። እስራኤል ከባድ የተባለለትን ጥቃት ፈጸመች። በጥቃቱም ስምንት ሰዎች መሞታቸው ተዘግቧል የእስራኤል ጦር እንዳስታወቀው የሁቲ ታጣቂዎች በእስራኤል ላይ በተደጋጋሚ ለሚሰነዝሩት የሰው አልባ አውሮፕላን እና የሚሳይል ጥቃት ምላሽ ለመስጠት የአየር ኃይሉ በየመን ከባድ ጥቃት መፈጸሙን ገልጸዋል ሰሙታላችሁ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች አንዳፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል አብራችሁን ትቆዩ ዘንድ ግብዣችን ነው ጠቅላይ ሚኒስትር አብይ አህመድ ከፑቲን ጋር የኒውክሌር ፕላንት ግንባታ ስምምነት ከተፈራረሙበት የሩሲያ ጉዞ መልስ በአውራደሮ የመሰሏቸውን አካላት አያሸንፉንም አሉ። አብይ የመስቀል በዓልን አስመልክቶ በአሰራጭት እንኳን አደረሳችሁ መልእክት የአውራደሮች ጩኸት የፀሐይን መውጣት አያስቀረውም ብለዋል። ጠቅላይ ሚኒስትሩ በእንኳን አደረሳችሁ መልእክታቸው የመስቀል በዓል ሲታሰብ እውነት ተቀብራም እንደ ማትቀር እናስባለን ብለዋል። የመስቀልን በዓል ከመንግስታቸው አሁናዊ ሁኔታ ጋር አያይዘው ገለጹት። አብይ በአውራደሩ የመስሏቸው አካላት ያሸነፉ ቢመስላቸውም ቆሻሻውን አራክፈን እንነሳለን ብለዋል። መስቀሉ የተቀበረበት ቦታ ተራራ ሰርቶ ነበር የቀበሩት። ሰዎች ከዚህ በኋላ እንደማይወጣ ደምድመው ነበር። አንዳንድ አማኞችም ተስፋ ቆርጠው ነበር ያሉት አብይ ጊዜ በረዘመ ቁጥር ቀባሪዎቹ ያሸነፉ መስሏቸው ቢደሰቱ ታሪክ ተቀይሯል ብለዋል አሸናፊነታቸውን በመስቀል ፍለጋ ታሪክ የመሰሉት ጠቅላይ ሚኒስትሩ በጊዜ ሂደት የኢትዮጵያን እውነት እንገልጣለን ብለዋል ብርቱ ሰዎች እውነት ፈላጊ ሰዎች አቧራውን የሚገልጡ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣ በማለት እውነት መውጣቱን ገልጸዋል እውነት አይቀበርም ጊዜ ሲደርስ አቧራውን አንስቶ አሻራውን ያሳያል ሐሰትነቱን እንደ ጉ ማትንኖም ሐቁን እንዳለት አግንኖ ያሳያል ሲሉም አክለዋል። የኢትዮጵያም እውነት እንደዚህ ሆኖ ያሉት አብይም የአውራደሮች ጩኸት የፀሐይን መውጣት አያስቀረውም ብለዋል። አክለውም የሌሊት ወፎች ክንፍ የፀሐይን ንጋት አያግደውም። በዚህም ተባለ በዚያም ፀሐይ ትወጣለች ሲሉ በአውራደሮ የተመሰሉ ኃይሎች መሸነፋቸው አይቀርም ብለዋል። የኢትዮጵያ እውነት እንደ መስቀሉ ሁሉም አቧራውን ጥሶ አፈሩን አፍልሶ ቆሻሻውን ደርምሶ ይገለጣል ያሉት አብይም የውጓት ያዩዋታል ከላይ ሆነው እንዳዩዋት ሁሉ ከታች ሆነው ይገረሙባታል። ብለዋል። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግና እናወጣዋለን ያሉት አብይ ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል ሲሉም ገልጸዋል። ጠቅላይ ሚኒስትሩ የኢትዮጵያ ብርሃን ያሉት ምን እንደሆነ በውል ባይገልጹ ሰላምና መረጋጋት መፍጠር የሕዝቡ መሻት ነው። ጠቅላይ ሚኒስትሩ ዓመቱ የኢትዮጵያ ብርሃን የሚገለጥበት ነው ያሉት ከሩሲያው ፕሬዝዳንት ፕሬዚዳንት ቭላዲሚር ፑቲን ጋር የኒውክሌር ፕላንት ስምምነት ባደረጉ ማግስት ነው። ኢትዮጵያና ሩሲያ የጋራ የኒውክሌር ኃይል ማመንጫ ለማልማት ስምምነት መፈራረማቸውን ጠቅላይ ሚኒስትሩ አረጋግጠዋል። አብይና ፑቲን በኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን በተመለከተ መወያየታቸው ተገልጿል። በውይይቱ ላይ ቀደም ብሎ ንግግር ሲደረግበት የነበረው የኒውክለር ፕላንት ልማት የተፈረመ ሲሆን የሚገነባው ኒውክለር ሰላማዊና ለኃይል ማመንጫነት የሚውል ነው ተብሏል። ጄኔራል አበባው ከሸዋና ወሎ ቀጠና ግምገማ በኋላ ወደ ጎጃም አቅንተዋል። የጦር ኃይሎች ምክትል የታማጆር ሹም ጄኔራል አበባው ታደሰ ከሰሞኑ ከፋኖ ታጣቂዎች ጋር የሚደረገውን ውጊያ ለመገምገም በአራቱም አማራ ክልል ቀጠናዎች እየተዘዋወሩ ነው። ከሰሞኑ የሸዋና የወሎ ቀጠናዎችን የግዳጅ አፈጻጸም ከገመገሙ በኋላ ፊታቸውን ወደ ጎንደርና ጎጃም ቀጠናዎች አዙረዋል። ወዲህ ደግሞ ጄኔራሉ ከሰሞኑ በገመገሙበት የወሎ ቀጠና በመንግስት ኃይሎችና ፋኖ ታጣቂዎች መካከል ውጊያ እየተካሄደ መሆኑን የጀርመን ድምፅ ዘግቧል። በሰሜን ወሎ ዞን ግዳን ወረዳ ውስጥ ከትናንት ጀምሮ ውጊያ እየተደረገ መሆኑን ዘገባው ያመላከተ ሲሆን የወረዳውን መቀመጫ ከተማ የፋኖ ታጣቂዎች ተቆጣጥረዋታል ተብሏል። ውጊያው እስከ ወልዲያ ከተማ ዙሪያ መዝለቁን የሚያመላክቱ መረጃዎች እየተሰራጩ ሲሆን የከተማው አስተዳደር ወልዲያ ሰላም ነች ብሏል። ወልዲያ ከተማ የተፈጠረ ችግር እንደሌለ የገለጸው የከተማው አስተዳደሩ ኮሚኒኬሽን ቢሮ ነዋሪው በሀሰተኛ ወሬ እንዳይደናገር አሳስቧል ብራሉ ባለፉት ተከታታይ ሶስት ቀናት በሽዋ በወሎና ከፊል ጎንደር ቀጠናዎችን የመከላከያ ሰራዊት ግዳጅ አፈጻጸምን ገምግመዋል። በዛሬ ዕለት ደግሞ ወደ ባህር ዳር ከተማ አቅንተው የጎጃም ቀጠናን የግዳጅ አፈጻጸም እየገመገሙ መሆኑ የታወቀ ሲሆን የደቡብ ጎንደር ዞን ከጎጃም ጋር ተደረቦ እየተገመገመ ነው ተብሏል። በትናንትና ዕለት የጎንደር ቀጠና የሰራዊቱን የግዳጅ አፈጻጸም የተገመገመ ሲሆን ግምገማውን የመሩት ጄኔራሉ ናቸው። ሁሉንም የፌዴራልና የክልሉን የጸጥታ ተቋማት ከፍተኛ አመራሮችን ያካተተው ግምገማ ላይ የእዝና የክፍለ ጦር አዛዥ ጄኔራሎች ተገኝተዋል። በጎጃምና በደቡብ ጎንደር በሰላምና በጸጥታ ጉዳዮች ላይ የሚመክረው የዛሬው የባህር ዳር ከተማ የጀነራሎች ግምገማ መድረክ ላይ አሁናዊ የፋኖ እንቅስቃሴ ተገምግሟል ተብሏል። በወታደራዊ ግምገማው ላይ የአዊ፣ ደቡብ ጎንደርና በጎጃም ቀጠና ያለው የሰላምና የጸጥታ ሁኔታ በርካታ ለውጦች የታዩበት እንደሆነ ተገልጿል። በቀጠናው ሰላምን ዘላቂና አስተማማኝ ለማድረግ በቀጣይ የሚከናወኑ ቁልፍ ስራዎች ላይም መግባባት መደረሱ ተመላክተዋል። ጄኔራል አበባው በመሩት በባህር ዳሩ ግምገማ ላይ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ፣ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ፣ የምስራቅ እዝ ዋና አዛዥ ሌትናል ጄኔራል መሐመድ ተሰማን ጨምሮ ከፍተኛ ጄኔራል መኮንኖች፣ የአማራ ክልል ስትራቴጂክና ከፍተኛ አመራሮች፣ የዞን አስተዳዳሪዎችና ከንቲባዎች እንዲሁም በየደረጃው የሚገኙ የስራ መሪዎች ተሳትፈዋል። በኦሮሚያ ክልል ለተራዘመ ጊዜ በኢመደበኛ ማቆያ የታሰሩ ሰዎች መኖራቸው ተገለጸ። በኦሮሚያ ክልል በተለያዩ አካባቢዎች በፖሊስ ጣቢያዎች እና በኢመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ለተራዘመ ጊዜ ታስረው የቆዩ ሰዎች መኖራቸው ተገልጿል። በክልሉ ከሕግ አግባብ ውጭ የታሰሩ ዜጎች ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ ጊዜ መቆይታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ በክልሉ የእስረኞችን አያያዝ በተመለከተ ባደረገው ክትትል በኢ መደበኛ እስር ቤት የሚገኙ ዜጎች መኖራቸውን እንደደረሰበት አስታውቋል። በክልሉ የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላት የሚታሰሩ መሆናቸውን ኮሚሽኑ አረጋግጠዋል። እንዲሁም በፍርድ ቤት ውሳኔ ነጻ የተባሉ ሰዎችን ወቅታዊ ሁኔታ በሚል አስሮ የማቆየት ተግባር መኖሩን ኮሚሽኑ በክልሉ ባደረገው ክትትል መረዳቱን አስታውቋል። በተጨማሪም በተወሰኑ ፖሊስ ጣቢያዎች በፍትሃ ብሔር ጉ ጉዳይ ሰዎች ያለ ፍርድ ቤት ውሳኔ የመታሰራቸውን የኮሚሽኑ የክትትል ሪፖርት አመላክቷል። በክልሉ ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራራትና ድብደባ መፈጸሙን ኮሚሽኑ ባደረገው ክትትል መረዳቱን ገልጿል። በመኖሪያ አካባቢያቸው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መጋለጣቸውን ኮሚሽኑ ጠቁሟል። እስረኞቹ ከቤተሰብ ርቀው መታሰራቸውን ተከትሎ የገጥማቸውን የምግብ እጦት ለመሸፈን ገዝተው ለመጠቀም እንኳን ምግብ ቤቶች በአቅራቢያ ለመኖራቸው ተገልጿል። ዜጎች በኢ መደበኛ ማቆያዎች የተያዙባቸው ቦታዎች የመጠጥና የንጽህና መጠበቂያ ውሃ ችግር፣ ማደሪያ ክፍሎች የተጨናነቁ መሆን፣ በቂ አየር እና ብርሃን የማያስገቡ ተባይ ያለባቸው ፍራሽና የሌሊት አልባሳት የሌላቸው መሆናቸው ተመላክተዋል። ተጠርጣሪዎች ሲታመሙ የሕክምና አገልግሎት የማያገኙ መሆኑን ኮሚሽኑ በክትትል ሪፖርቱ የገለጸ ሲሆን ወደ ሕክምና መስጫ ማዕከላት ለመሄድ ለአጃቢ ፖሊስ ከ500 እስከ 1ሺ ብር እንዲከፍሉ መገደዳቸውንም አረጋግጧል። ተጠርጣሪዎችን በእድሜና በሌሎች በህግ በተቀመጡ ሁኔታዎች መሰረት ለይቶ ለመያዝ በቂ የማቆያ ስፍራ ለመኖሩ ተገልጸዋል። እንዲሁም በቁጥጥር ስር ውለው ከሚገኙ እናቶች ጋር ለሚኖሩ ሕፃናት፣ ለአካል ጉዳተኞችና ለአረጋውያን ተጠርጣሪዎች ሁኔታዎችን ያላገናዘበ አገልግሎት ሁኔታቸውን ያገናዘበ አገልግሎት አለመኖርም አሳሳቢ መሆኑን ኮሚሽኑ አስታውቋል። እስራኤል ከባድ የተባለለትን ጥቃት ፈጸመች። በጥቃቱም ስምንት ሰዎች ምሙታቸው ተዘግቧል። የእስራኤል ጦር እንዳስታወቀው የሁቲ ታጣቂዎች በእስራኤል ላይ በተደጋጋሚ ለሚሰነዝሩት የሰው አልባ አውሮፕላንና የሚሳኤል ጥቃት ምላሽ ለመስጠት የአየር ኃይሉ በየመን ከባድ ጥቃት መፈጸሙን ገልጿል። የእስራኤል መከላከያ ኃይል እንደገለጸው ከሆነ በዋና ከተማዋ ሰንዓ በደርዘን በሚቆጠሩ አውሮፕላኖቹ የሁት የደህንነትና የስለላ አገልግሎቶችና የጦር ኃይሎች ተቆ ተቋማት ላይ የቦምብ ጥቃት ፈጽመዋል። በሁቴ የሚመራው የጤና ሚኒስቴር የእስራኤልን ጥቃት አሰቃቂ ወንጀል በማለት ኮንኗል። የሲቪል ተቋማትና የመኖሪያ ሕንጻዎች መመታታቸውንና የስምንት ሰዎች ሕይወት ማለፉን ተናግረዋል። በእስራኤል የቀይ ባህር ሪዞርት ኢላት ሁቴዎች በፈጸሙት የሰው አልባ ጥቃት 22 ሰዎች ከቆሰሉ ከአንድ ቀን በኋላ የተፈጸመ ጥቃት ነው። ሁቲዎች ከ10 ዓመታት በፊት ዓለም አቀፍ እውቅና ያገኘውን መንግሥት ካባረሩና የእርስ በእርስ ጦርነት እንዲፈጠር ካደረጉ በኋላ አብዛኛውን የሰሜን ምዕራብ የመን ተቆጣጥረዋል። መስከረም 2016 በእስራኤልና በሐማስ መካከል በጋዛ ጦርነት ከተጀመረ በኋላ ፍልስጤማውያንን በመደገፍ እስራኤልንና ዓለም አቀፍ መርከቦችን በደቡብ ቀይ ባህርና በኤደን ባህረ ሰላጤ ላይ ማጥቃት ጀምረዋል። እስራኤል በየመን ሁቲዎች በሀገሪቱ ላይ ለተተኮሱ በመቶዎች ለሚቆጠሩ ሚሳይሎችና ሰው አልባ አውሮፕላኖች አጸፋ እርምጃ በመውሰድ ብዙ የአየር ጥቃት ፈጽማለች። የእስራኤል ጥቃትን ተከትሎ ሐሙስ ከሰዓት በኋላ በከተማዋ በሚ የሚገኙ ቢያንስ ሶስት ቦታዎች ላይም ትልቅ ጥቁር ጭስ ሲወጣ የሚያሳዩ ቪዲዮዎች ታይተዋል።